አይደለሁም ነው ያላቸው። እነሱ የጠየቁት ማን ነህ ብለው ነው እሱ ግን ሲመልስ ክርስቶስ አይደለሁም ብሎ ነው የመለሰው። ገብቷል ከዚህ ውስጥ የምናገኘው እንትን ፖይንት ምንድነው ከተባለ መሲሁን ይጠብቁት ነበር በዛ ዘመን እነሱ ይጠብቁት ስለነበረ መጥብቁ ዮሐንስ ይሄንን ስለሚያውቅ ነው ከሚያደ ከማደክማቸው ብሎ በቃ ዙሪያ ጠምጠም ከሚሄድ ሰው ሰው፣ እስቲ ክፈት። ዝም ብለህ ምንድን ነው አሰን፣ እንደ ብጥብጥም አታብርድ። አሰን፣ አንተ ችግር አለብህ ከመከፈቱ በት ይ ማነህ? ብሎ አልጠየቁትም። አሁን አንድ ጊዜ ጊዜ ሀያትን ማለት ክርስቶስ ነህን? ወይም ማነህ? ብሎ አልጠየቁትም። ማን እንደሆነ ሊጠይቁት መጡ። መሰከረም፣ አልዋሸም። መሰከረም፣ ምስክርነቱ እንዲህ ነበርና ክርስቶስ አይደለሁም አላቸው ነው። ስለዚህ ምን ብለው ጠይቀውት ነው የሚለው ነው። ማነህ ነው ብለው የጠየቁት ወይስ ክርስቶስ ነህን ብለው ነው የጠየቁት የሚለው በውስጥ አዋቂነት እንጂ፣ ግን አሁን ይከፈት እንዲህ እራስ ምታት ሊጨምቅ ዮሐንስ ወንጌል ምዕራፍ አንድ ቁጥር ሀያ ማን ጋር ነው ጫጫታ ያለው? ቁጥር 19 ላይ አይሁድም አንተ ማነህ ብለው ይጠይቁት ዘንድ ከኢየሩሳሌም ካህናትና ሌዋውያንን በላኩበት ጊዜ የዮሐንስ ምስክርነት ይህ ነው። መሰከረም አልካደም እኔ ክርስቶስ አይደለሁም ብሎ መሰከረ። እንኪያስ ማን ነህ? ኤልያስ ነህነ ብለው ጠየቁት። አይደለሁም። ምን ብለው ይጠይቁት ዘንድ ነው የመጡት? መሰከረም። ትጨመቃላችሁ አትጨመቁም? አሁን